እነሱ እንዳይሰሙኝ ጨርቅ ካፌ ውስጥ አስገባውና አለቀስኩኝ። ሴትዋ ማለት ነው፣ ነይ ቡና ፊ አለች። እመብራንን ነይ ቡና ፊ እያል አለች፣ እያለቀስኩ እኮ ነው። ከዛ በጣም ግራግ ብቀብድ ነው የሆንኩጠኝ። አረዩታ ተሻላለች፣ ከሴትዌ ማለት ነው። ካሰሬ የሰውየው ሁት ጥሩ ነች። የሴትዎ የሰውየው ሁት በጣም ጥሩ ናት። እኔ በጣም ነው ምወዳት። እሷ በቃ በጣም አሳዘንኳት። ይሄ ፊቴ ጉበት ነው የሚመስለው ቀይ ስለሆንኩ፣ ይሄ በጣም ቀላ ማለት ነው። ከዛ በቃ ሴትዋ አሁንም ስለምትጣራይ ምክንያቱም አረቦቹ መጥፎች ናቸው። እናንተ ሲከፋችሁ ስራ ነው የሚያበዙባቸው፣ ጨካኞች ናቸው። ድንገይ ድንገኩ ስትፈልጪ ይፈረከታል። እነዚህ አረመኔ ናቸው። ዶሮ አለ ዶሮ፣ የሰዎች የሚያረቡት ዶሮ አላቸው ከዛ ዲሮ አዲሮ ጋር ሄድኩና አፈር አለ ዲሮ ጋር ማለት ነው። አፈሩን ማለት ግን እዚ ራሴ ማለት ነው። አፈሩን ራሴ ላይ ነው አፈር ነው የምመስለው። ይህ እንዳለ አፈር ብቻ ነው። ከዛ ስመጣ ማለት ነው፣ ከውጭ ስመጣ ልጅቷ አብራ የምትሰራ አበሻ ነበረች እና ደነገጠች። ምን ነ አብሬያቸው ብሞት ደስ ባል። ማለት ግን ራሴ ማጥፋት አልፈልግም። በቃ ክፉ ክፉ ነገር ነው የሚታይ። ከዛ ደግሞ ልጅቱ ደግሞ አበሻ ደግሞ የተረገመ ስለሆነ እናንተ ሲከፋችሁ ከአረቦቹ ጋር ነው ጭጣቸው የሚገጥሙት። አበሻ መጥፎ ነው። ቢከፋችሁም ማለት ነው። ቢከፋችሁም ተደብቃችሁ አበሻ ሰራተኛ አብሯችሁ ካለ ከአረብ ጋር ቂጡን ግጥሞ እናንተን ያስጠምዳቸዋል። ከዚያ ሴትዋ ፀጉሬን ሽንት ቤት ነበር የላጨሁት ማለት ነው። ሽንት ቤት ስለላጨሁት ሴትዋ ልጅቷ ተናገረች፣ አባቷ ሞቶ ፀጉሯን ተላጨች ብላ፣ ሴትዋ እብድ ሆነች። ምክንያቱም ሙስሊም ስለሆኑ ሀራም ነው ፀጉር መላጨት ማለት ነው። ልጅቷ ምን ሆና ነው ፀጉሯን የተላጨችው? ስትላት አባቷ ሞታ ብድብቅልኝ ቀልኝስ፣ አባቷ ሞታ ተላጨችው ስትል ሴትዋ እብድ ሆነች። እብድ ማለት ናዘ። ቢሮ መልሸኝ አልኳት። ቢሮ መልሸኝ ስላተኝ፣ በቃ ሴትዋ እብድ ታውቃላችሁ። ሰውየው ጥሩ ነው። ሰውየው የሰውየው እህት በጣም ጥሩ ናቸው። አሳዝንኳቸው። በቃ ሁሉ ነገርሽ ማለት ነው። እንጃ በቃ ሕይወታችሁ ጨለማ ነው የሚሆነው፣ ያለ እናት ያለ አባት ማለት ነው። ብትስቂም፣ ቢያምርብሽ፣ ብትለብሽ፣ ብትዘነጭ እነሱ ሳያዩሽ ይደብራል ማለት ነው። ብትወልጅ፣ ምን ብትይ፣ ሳያዩሽ በጣም ነው የሚያስጠላው። ግን በቃ ደስታሽንም እነሱ ቢያዩት ደስ ይላል። በተለይ እንደዚህ አድርጊ ብለውሽ እነሱ ያሉሽን አድርገሽ አድርገሽ ሲያዩሽ ደስ ይላል። ግን ሳታደርጊ ስትቀር ጻጻት ነው የሚሆነው፣ ጻጻት ማለት ነው። ጻጻት እና እንደዛ አኖራቸዋለሁ። አያችሁ የብዙዎቻችን በስደት ላይ የምኖረቶቻችን እንዲሁም ወንድሞቻችን በጣም ብዙ ጊዜ ከኢትዮጵያ እንዳንድ ነገሮች ስንሰማ ታግሰን የምናልፋቸው እና መቋቋም የምንችላቸው ነገሮች አሉ። ነገር ግን ልክ እንደዚች እህታችን ሙሉ ቤተሰብን አቶ እናትን፣ አባትን፣ ወንድምን አቶ እንዲሁም ደግሞ መርዶ በአረብ ኩሽና በመዳም ቤት ሆኖ ከዛ አብራት የምትሰራ ሀበሻ ኖራ ቁስሏን የምትረዳት ቤተሰብን በስደት ላይ ማጣት ምን ያህል ሕመም እንዳለው የምትረዳት እህቷ እያለች ነገር ግን ያች እህቷ ለእሷ አልነበረም እየቆመችላት ወይም ደግሞ የእሷን ሐዘን አልነበረም ልትካፍላት የፈለገችው። ክፋት ለማንም የትም አያደርስም። በተለይ በሐዘን ሰዓት እንኳን በሐዘን ሰዓት በደስታ ሰዓት እንኳ በጣም የምትወዱት ሰው ወይም ደግሞ የእኔ ብላችሁ ያቀረባችሁት ሰው በደስታችሁ ሰዓት እንኳ ሳይገኝ ሲቀር ይከፋል። እንኳን ያለን በሐዘን ሰዓት ለዛውም አባት እናት ወንድም እንዲሁም ደግሞ ባል በማይሆን ቦታ ላይ እያሉ እያለ እንግዲህ ይህች ልጅ ባለቤቷ በአንዳንድ ምክንያት በአንዳንድ አጉል እንትን ምክንያቶች እስር ቤት ነው ያለው። ብዙ ነገሮችን አሳልፋለች፣ ይህች እህታችን እውነት ለመናገር ሶሻል ሚዲያ ላይ ከማያቸው እጅግ በጣም ውስጤን ከሚሰብሩኝ እህቶቼ፣ ወንድሞቼ መካከል በዋናነት ይህች እህታችን ናት። ስትናገር ስታለቅስ በቃ ብቻ የምትስቀው ሳቅ የአላድለ የማስመሰል ሳቅ ነው የምትስቀውና ግን እንደዚህ ስትናገር የእውነት ነው። መላችሁን አሰብኩት ሳልኩት ለማልቀስ አፋ ውስጥ ጨርቅ ጠቅጥቃ አስባችሁታል። ልባችሁ ውስጥ ያለ እሳት ልባችሁ ውስጥ ያለ እንፋሎት እንዳይወጣ መጠቅጠቅ፣ አፋችሁን በጨርቅ መጠቅጠቅ እንዳይተነፍስ እፎይ እንዳትሉ እራሳችሁን በራሳችሁ ሰዓት ውስጣችሁ በውስጣችሁ ተቀምጦ እንዲያቃጥላችሁ መፍቀድ ማለት ነው። እና ምልላችሁ ፈልጌ መሰላችሁ የችእህታችን ፈጣሪ አምላክ፣ እሱ በቸርነቱ እሱ በችሎታው አጠንክሯታል። ጠንክራለች። ከበፊቱ አሁን ትሻላለች፣ ትንሽ ከበፊቱ አሁን ወደ እሷ እየተመለሰ ማድረግ ያለባትን ማድረግ ያለባትን ነገሮች እየለየች እየመጣች ነው እና ነገር ግን በእስር ቤት የነበረ ባሏም አሁን ጤንነቱ ጥሩ ሁኔታ እንዳለ ነው የምትናገር የነበረ። ግን ምን አለ መሰላችሁ ስደት ላይ በተለይ አንድ ቦታ የምትሰሩ ሆቶች፣ ቢያንስ በደስታ ሰዓት አብራችሁ ባትሆኑ እንኳ በሚከፋ ሰዓት፣ በተለይ እንደዚህ አይነት መርዶ በሚነገርበት ሰዓት ተዋካችሁን አረቦቹ አረብ ናቸው፣ ሲቀሩ የሚቀሩ ናቸው። ምክንያቱም እኛ ከአረቦቹ ጋር አብረን የምንኖር አይደለንም። ቁስላችንን፣ ህመማችንን እኩል መካፈል መቻል አለብን። ይህ ደግሞ ኢትዮጵያዊ ባህላችን ግድታችንም ነው እና ምንድን ያለችው ልጅቷ፣ ሀበሻ አብራት የምትሰራ ሀበሻ አለች። ሀበሻዋ እሷ ያንን መርዶ ሰምታ ፀጉሯን በምትላጭበት ሰዓት ምንድና ያደረገችው ህዳ ለአረቧ ምንድና ያለች ጸጉሯን፣ እናት አባቷ ስለሞቱ ጸጉሯን ተላጨች ብላ ለአረቦቹ ነው የተናገረችው። እና አንዳንድ አረቦች የማያካብዱ አሉ፣ አንዳንዶች ደግሞ በቃ ስራ ብለው የሚያካብዱ አሉ። በተለይ ደግሞ ሀበሻ ሆናችሁ ስለ ሀበሻዋን መጥፎን ከነገራችኋቸው እጅግ በጣም ነው የሚከፉት አረቦቹ ማለት ነው። እና ለምን ይህን ማለት አስፈለገ? ለምሳሌ አሁን የዛሬ አመት አካባቢ ጸጉር ተላጭቻለሁ። ጸጉሩ የተላጨሁት እራሴ መለጨ ስለፈለኩ ነው። መለጨ ስለፈለግኩ ተላጨቻለሁ። ግን ማለት ለምን ተላጨሽ መሆነሽ ነው ምናምንም እንትንማ ብዙም አልጠየቀችኝም። የላጨችኝም ሉሉ ናት። ነገር ግን ያን ነገር አካብደው በሌላ ነገር አዙራ ይለም ነገር ብላት በነበረ ሴትዮዋ የምታካብድ ቢሆን ሌላ ነገር ነበረው ማለት ነው። እና አንዳንድ ጊዜ አብራችሁ ስትሰሩ፣ ቢያንስ ጎዶሏችሁን መሸፋፈን ቻሉ ጎዶሎቹን መሞላት ቻሉ። በጎዶሎ ሰዓት የጎዶሎ ሞይነት ስሜት ይሰማችሁ። ቤተሰብን አንድ ጊዜ ቤተሰብን አቶ መሰበር እጅግ በጣም ከባድ ነው። እንኳን እናት አባት ወንድምን ቀርቶ እጅግ በጣም የምትወዷቸው የምታቀርቧቸው በደንብ እንዲት እንደ ወንድም የምታዋቸው ሰዎች ስደት ላይ ሆናችሁ የእነሱን ሞት ስሰሙ እጅግ በጣም ነው ቅስም የሚሰብረው። እኔ ስለማውቀው ማለት ነው። ቅስም ነው የሚሰብረው ማለት አይወጣላችሁም። አእምሯችሁ ላይ፣ ጭንቅላታችሁ ላይ እያቀጨለ የሚቀመጠው በህይወት በነበሩ ሰዓት የምታወሯቸው፣ የምታስቧቸው፣ የምታቅዷቸው እቅዶች፣ እንደ ወንድም እንደ እህት የምትወያዩቸው ነገሮች ጭንቅላታችሁ ላይ ይመጣሉ፣ ሁልጊዜ ይቃጭላሉ። ብቻ የእነዚያን ሰዎች የሚያስታውስ ነገር ባያገኛችሁ። ለምሳሌ ጓደኛችሁ ከሆነ ከእናንተ የተለየው ወይም ደግሞ በህይወት ያልኖረው ጓደኛ ጋር ስታወሩ ያ ጓደኛችሁ ትዝ ይላችኋል። እንዲሁም ሴት ጓደኛችሁ ከሆነ ሌላዋ ሴት ጓደኛችሁ ጋር በህይወት ያለችው ጋር ስታወሩ ያችኛዋ ትዝ ትላችኋለች። አያችሁ፣ እንኳን እናትን ያህል ነገር ማለት ነው እንኳን አባትን ያህል ነገር፣ እንኳን ወንድምን ያህል ነገር። ስለዚህ እባካችሁ እንደዚህ አይነት ነገር ሲደርስና እንደዚህ አይነት ችግር ሲመጣ እርስ በራሳችን መተባበር፣ እርስ በራሳችን መተጋገዝ፣ ጎደሏችን እንዳልኳችሁ መሸፋፈን፣ አረቦቹ ጋር ደግሞ ከመግጠም ይልቅ ሀበሾቹ ጋር ገጥመን የራሳችንን ችግር በራሳችን ብንፈታ በዛን ሰዓት አሁን ሄዳ እንደዛ ብላ ከምትናገራት አረቢቱንም ክፉ ከምታደርግባት መሆን አለ በምትላት ሰዓት አማት ነው፣ በቃ የሆነ ችግር ቀጥሟት ነው ምናምን ብትላቸው ምንም ችግር የለውም ነበረ። ብዙም አያካብዱም ነበር። ግን እንደዚህ አይነት ክፉ አትሆኑ። ሌላው የምላችሁ ነገር እህታችን ምንድን ያለችው ብሄረሰቦቻችሁ ባሉ ሰዓት ለምሳሌ አብዛኞቻችን ብሄረሰቦቻችን በተለይ ሴት ልጆቻቸውን አግብተን እንድንወልድ ይፈልጋሉ። ዘራችን እንድንታካ ይፈልጋሉ። እና ብዙ ጊዜ ችላ ብለን የምናልፋቸው ነገሮች ናቸው። አሁን እሷ ምንድን ነው ያለችው? አሁን ላይ ቢያውኝ ኑሮ ነው ያለችው። አሁን ከበፊቱ ትሻላለች ትንሽ። እና አሁን ብወልድም ብቻ የሆነ ደረጃ ላይ ብደርሱም ደስ አይልም፣ ምክንያቱም በሰዓቱ እንደዚህ አድጊ ሲሉኝ አላደረግኩም ነበር። እና ደስ አይልም አሁን መውለድ የማያስደስትም ትዳርሞ ቆመኖር የማያስደስትም። ብቻ ብትለብሱ ለብሱ የማያምርባችሁን ብታይገጡ የማያምርባችሁ ቤተሰቦቻችሁ እናት አባቶቻችሁ ካለሉ ነው ያለችሁ፣ እና ከዚህ ብዙ ትምህርት መውሰድ ትችላላችሁ። ቤተሰቦቻችሁ ባሉ ሰዓት ቤተሰቦቻችሁ አድርጉ የሚሏችሁን ነገር በቻል ነው መጠን በቻል ነው መጠን ነው እያልኳቸው ያለሁት። አሁን ቤተሰቦቻችን ያሉንን ሁሉ እናደርጋለን አይደለም ግን በቻልነው መጠን በምንችለው አቅማችን ሁሉ አሟጠን ቤተሰቦችን የሚሉንን ሁሉ ማድረግ ባንችል እንኳ እነሱን የሚያስደስታቸውን በእነሱ ደስታ ውስጥ እኛ የምንደሰትባቸውን ነገሮች ማድረግ መዘንጋት የለብንም። ይሄ ልላችሁ ነው ዛሬ የመጣሁትና አስቡት፣ በስደት ባረቤት የእናትና አባትን የሞት መርዶ ሰምቶ ለማልቀስ አፍን በጨርቅ መጠቅጠቅ ከዛ አቧራ ላይ ሂዶ መንከባለል አስባችሁ ታ ብቻ ከባድ ነው። ያኔ ቁስሉ እጅግ በጣም ያማል። ግን ቢሆንም ደግሞ እህቶችን ያጣናቸውን ሰዎች አተናቸዋል ያጣናቸውን እኛ ራሳችንን በመጉዳት ራሳችን ያላስፈላጊ ነገር ውስጥ በመጨመር የምንመልሳቸው አይደሉም። ስለዚህ ለእነሱም ለእናንተም ጤንነት ለእኛም ጤንነት ሲባል እነሱንም ነፍሳቸውን እንድታርፍ ዱዓ በማድረግ ጸሎት በማድረግ ሰደቃ በመሰደቅ እንዲሁም ደግሞ የተለያዩ ቦታዎች ላይ ሚስኪኖችን በማብላት ብዙ ነገሮችን በማድረግ እነሱን ማስደሰት እነሱን ማስታወስ ነው እንጂ ራሳችሁን በመጉዳት እና ራሳችሁን ሁልጊዜ እዛ ቦታ ላይ እየተመለሳችሁ እንዲህ አርገው በነበረ፣ እንደዚህ ሆኖ ነበር፣ እንዲህ ነበር እያላችሁ ራሳችሁን እየወቀሳችሁ የእነሱንም ነፍስ አታስጨንቋት ነው የምለው። እንግዲህ ፈጣሪ አምላክ በስደት ላይ ሐዘንን ከመስማት በስደት ላይ ወቶ ከመቅረት ከክፉ ነገር ሁሉ ፈጣሪ ይጠብቀን ይጠብቃችሁ። ፈጣሪ እንደዚህ አይነት ሐዘን ያለባችሁ ሰዎች መጽናናቱን፣ መጥራናቱን ሶብሩን ይስጣችሁ። እንግዲህ ለሞቱ ቤተሰቦችን ደግሞ ፈጣሪ ነፍሳቸውን ይማር ነው ማለት የምችለው። ሌላ ምንም አይችልም። ግን ይህንን ቪዲዮ ይዤላቸው የመጣሁት ዛሬ እባካችሁን ቢያንስ በተቻላችሁ መጠን አንድ ላይ ስትሰሩ ወይም ደግሞ በአካባቢያችሁ የሆነ ሰው እንደዚህ አይነት ጉዳይ ሲደርስበት ለመሸፈን ሞክሩ። ጎዶሎውን አውቶ ለአረብ አጋልጦ ከመስጠት መሸፈንን ልመዱ። እወዳችኋለሁ። ላይክ እና ሰብስክራይብ ያደረጋችሁ አበረታቱኝ። ፈጣሪ አምላክ እንደዚህ አይነት ሀዘን ይጠብቃችሁ፣ ይጠብቃል ወጥቶ ከመቅረትም ይጠብቃችሁ። ሀገራችንን ሰላም ያድርግልን፣ ሕዝቦቿን ፍቅር ያድርግልን። እንግዲህ ካዘን ደከመን፣ በቃን፣ ሞት ረከሰ። ደግሞ እስኪ ፈጣሪ ሰላሙን ያምጣና እፎ የምንልበትን ቀን ያቅርብልን። ለዛሬ የሌላቸው መጣሁት ይህን ይመስል ነበረ። ፖዚቲቭን ላይክ እና ሽር ሰብስክራይብ ያደረጋችሁ አበረታቱኝ። ዛሬ ሰላምን በማረጓቸውም ያው ውስጤን ስለነካቼ ነው። አመሰግናለሁ። መልካም ጊዜ